አሁን እኮ ወርቅ ልገዛላት ብዬ ወርቅ ውሰድልኝ ወንድሜ፣ ደስ ይለኛል። ለእሷ ወርቅ ሲያንሳት ነው። እንቁ ብትለብሱ ሉ ደስ ይለኛል። ከዛ ሁሉ መከራ ለዚህ ያበቃት እግዚአብሔር ይክበር ይመስገን። እኔ ጸበል ሆኜ በጣም ነው ውስጤ እያዘነ ያለው። እሺ፣ እውነቴን ነው ስታለቅሽ አብሬሽ ቁጭ እያልቅሽን ዘመንሽ ይባረክ። ምረጭላት እስኪወርድ ውድዬ፣ ምርጫው የባለቤቷ አይሻልምማ? እንደዚያ ይሻላል። ለየትኛው ጣት ነው የምትፈልጊው? የጋብቻ በይ አንቺ ደግሞ ፕሮሚስ ቀድሞ ነው ደግሞ ስታረጊ፣ ውሼ አሞ አስባርኪ ውሼ። ጤስ ካለ አስባርኪ፣ ማንኛውም ነገር ልብስ ስትገዥብ፣ ምንም ልታረጊ ስትፈልጊ አስባርኪ። ክርስቲያኖች ሁላችንም አዲስ ሕይወት፣ አዲስ ደስታ በንቁ ይቅር። እኔ በጣም ደስ ብሎኛል። እሱ እወድሻለሁ። እኔ በጣም ነው ደስ ያለኝ። እኔ የአንቺ ደስታ የኔ ደስታ ነው። ማርያምን አመሰግናለሁ። እኔ ፍቅር እግዚአብሔር ይመስገን። ይሄ ይሁንልኝ፣ ይሄ ይሁንልኝ። ይሄን ሰጥቤሽ እዚች ያለችው እስቲ ብድግ አድርገው አባ። ወይ አለ ወይ አለ ያንቺ የሆነ ሁሉ እኔ ማከብረዋለሁ። አባቴ ሳይሆን ደስ ይላል።

ይሄሆን ይሁንሻል። ከቀለበት ይል ቢስ ዋን ይሄ እንትን አለው፣ ቀለበት አለው፣ የጆሮ አለው፣ የአንገት አለው፣ የእጅ አለው። ቀለበት እንገዛልሽ ሙሉ ግን የጆሮ ባይን ጠለጠል አሪፍ ነው። ያስ ነው ታኒ ታ አይ ወደዛ ሄደ። እንዴ፣ ግልብጥ ነው ያልኩት። ክርብት አልተረፈኝም። ይሄ እንትኔ አናቴ ቦጭ ነው ያለው። እሺ፣ ግን ምንም አልሆንኩም። አባቴ ምጥንዲሽ ምን እንዲያዘኝ ሰማሃል። መውደቅ እኮ እንደሚያሳፍር ምንም አያሳፍር። ወይኔ። እሺ የሚያዘኝ በዛ ላይ ወንድ ብቻ ነው። መቶ የሆነ ልጅ አነሳኝ። ህንዶች ናቸው። ወይኔ። እሺ የሚያዘኝ ከዛ በኋላ ምንስ ልግባረጁ

መጀመሪያ የሆነ ነገር አለች። አሁን ደግሞ የኔ ውሃ ይዞሽ አለች እ ስፖርት ነው ትዳር ብር ደግሞ ተገለባብጭ የተዋረጅ ስፖርት ነው ነው ደግሞ 3 ሰዓት ነው የምር አላህ ወይ እንቅልፍ ሰተኝ መሬት አልተርፍም። ሙስጠፋ የሚባለው አንድ ወንድማችን የወንድማችን ሚስት አምሮብሻል፣ ፈጣሪ ይጠብቅልን አስተላል ወንድሜ። ባይ ዘ ወይ፣ ሙስጠፋ በጣም የሚያሳዝን ልጅ ነው፣ ካላወቅሽው ማለት ነው። ባለፈው ስንተኛ እንዴ? ለምንድን ነው የምንተኛው? ረዩ ይባዳ ላይ ነን እኮ ኢባዳ ማለት ምን ማለት ነው? ረጁ ኢባዳ ማለት ምን እንደማለት መሰለሽ? ኢባዳ ማለት እናንተ ንስሐ እንደምትሉት ነው። አለኩም